ወይዘሮ ሰላም ብሌንን ለማባረር ወስና ነበረ። ግን ብድንዬ እግሯ ላይ ወርቃ፣ ይቅርታ እኔ እናቴን ማስተዳደር የምችለው እናቴ ስላመመችብኝ ከዚ ስራ መልቀቅ አልችልም። እኔ ደግሞ ምግቡ ላይ መርዝ የጨመረችበት ነው ይመስለኝ፣ የእንቅልፍ መድኃኒት አልመሰለኝም። ሁሌም አንቺ ላይ ስለምጨምር ስለማይ ለዛ ነው ብላት እናገራለች። ለወይዘሮ ሰላም ብሌን ማለት ነው ቃል ግን ወይዘሮ ቃል ወይዘሮ ሰላምን ለመግደል ነው እሳቢዋ እንጂ የእንቅልፍ መድኃኒት አይደለም። እሱም ከአረብ ሀገር ሆና የለፋችበትን ቤት እያንዳንዱን ነገር ለመውረስ ልጅ ነኝ ብላ የውሸት ልጅ ልጇ ብሌን ነበረች። ግን ከአቶ በሀይሉ ጋር ተነጋግረው ነበር ይሄን ነገር ያደረጉት ብሌን ደግሞ ሁሌም ትከታተላታለች እና ለምንድን ነው ልክላት የምፈልገው እያለች ነበረ። ብሌን እና እናቷ ግን ያው ወይዘሮ ሰላምና ብሌን ሲተቃቀፉ የልጅን ጥረን ነው የሚመስለኝ እያለች ነበረ። ሁለቱም አልተወቁም። ወይዘሮ አቶ በሀይሉም ብሌንን ከዚህ ሂጂ አለበት እዛ እነሽ ብሎ ነግሯታል እናቷ እንደሆነች ግን አውቃለች ስታያትም ደንቅታለች ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የተናሪ ፋሚሊ ቤተሰቦች እንደናችሁ ዳናችሁ እኔ ዳንኛ አልহামዱሊላ በየላችሁበት አለም ደረጃ ሰላማችሁ ብዝክ ብዝት ይበልልኝ ዛሬ እንግዲህ ይሄን ባዲስ ቪዲዮና በአዲስ ነገር ነው የመቷት ማለት ነው አደራ ክፍል ሶስት ተለቀቀ። ከዚህ በፊት እንግዲህ እንዳየ ነው ቃል ወይዘሮ ሰላምን ለመግደል ብዙ ሙከራ አድርጋለች። ብሌንም እየተከታተለች እያዳነቻት ነበረ። አንዴ ሻይ ላይ ስጨምርባት፣ አንዴ ደግሞ ምግቡ ላይ ስጨምርባት፣ እያንዳንዱ ነገር እየተከታተለች እያዳነቻት ነበረ። ብሌንም እናቷ በጣም አስቸኳይ ነገር ላይ ስለሆነችም እናቷ ደግሞ ስለታመመችም ቤት ውስጥ ያለው ነገር ስለሚቸግራትም ወይዘሮ ሰላምን ለምና በመጀመሪያ ጊዜ የሁለት ወር ደሞዝ ተቀብላ እሱን ለእናቷ ለመስጠት ሄዳ ነበረ። ብሌን ወጣ ከማለቷ ምግብ ላይ ጨምራ ስሰጣ ስላየቻት ከልክላት ነበረ። ምግቡ ላይ ውሃ ደፍታ አድናታለች። እሱ አሳት ኖር ስቀር ግን ይህን ነገር መጠቀም አለብኝ ብላ ያንን ጊዜ ለመጠቀም ስትል ብሌን የለችም ነበረና ሻው ላይ አድርጋ ሰጣት። ብሌን ግን እንደ አጋጣሚ ሆኖ መጣች። ሻውን ጠጥተሻዋል ወይ ስትላት አይ አልጠጣሁትም ገና ልጠጣው ነው እያለቻት ከፈለግሽ አንቺም ነይ ጠጪ ስትላት ቆይ እንደውም ጠረጴዛውን አላጠጣሁትም ብላ የሁለቱንም ሻይ አቀያይራቸው አቀያይራባቸው ነበረ። ቃልም እንግዲህ ያንን ሻይ አገራማን ብላ እየጠጣው እያለ ትንሽ ሳትቆይ ሻውን እንደጠጣችው ሆዷን፣ ቁርጠት ራሷን ህመም ሁሉን ነገር እያደረጋት ነበረ። ብሌንም ባየችው ነገር በጣም ደነገጠች። እንዴት እንደዚህ ይሆናል? በቃ ለምን አደረግኩት? እያለችም በውስጧ እየተጸጸተችም ነው። መድፋት እችል ነበረ ወይም ደግሞ ማንሳት እችል ነበረ፣ የሆነ ምክንያት ማንጣት እችል ነበር እያለች በውስጧ እየተጸጸተች ነው ማለት ነው። ወይዘሮ ሰላም ምን ሆነች ነው ልጄ አሁን ደህና አልነበርሽ እንዴ ሸው ምንድን ነው እያለች እየጠየቀች ነበረ። ቃል መመለስ ስለማትችል ከዚህ በፊት እያላትን ሁሉ ይሄን መርት ከተጠቀመ በኋላ ከሁለት ሰዓት ቁርጠት፣ ራስ ምታት ያደርጋል። ሐኪም ቤት ከመድረሷ በፊት ምናልባት ወተት ከተሰጠች የመዳን እድሏ የመዳን እድሏ ይተርፍ ይሆናል ብሎ እየነገራትን ሁሉ እያስታወሰች ነበር ቃል ወተት ወተት ስጡኝ፣ እያለች ወተት ጠጥታ ድናለች ማለት ነው። ብሌን በቃ ይቅርታ እኔ ሻውን ያቀያየርኩት ብላ ተናገረች። ግን ባትናገር ጥሩ ነበረ ብላ ስትናገር ቆይማ አንቺን አለቅሽም ዛሬ አትርፈ ሻታል ልገልኝ እኮ ነበረ ብላ፣ በውስጧም እኔና አንቺ አንላቀቅም፣ ከባድ ጦርነት ነው ብላ ከራሷ ጋር እያወራች ነበረ ቃል ቃል። አሁንም በዛ አላቆመችም። ብሌንን ከወይዘሮ ሰላም ጋር ለማጣላት እናትና ልጅን ለማጣላት ሴራ አሁንም ሌላ ደግሞ እየፈለገች ነበረና አቶ በሀይሉ ሲመጣ ቶሎ ናለኝ ቃልት ሙትቢ ነው ልጅ እያለችው ነበረ ማለት ነው። እሱም እየበረረ መጣ። ምንድን ነው የተፈጠረው ነገር ብሎ ሲጠይቅ ወይዘሮ ሰላም የሆነ ቦታ የሚሄድበት ነገር አለኝና እዛ ቦታ ሄጅ ልምጣ ብላት፣ አነስታ ስኬድ ሻውን አቀይራ ጠጥቸው ነው ሞቼ ነበረ። ወተት ባልጠጣ ኖሮ ዛሬ በቃ አብቅቶልኝ ነበረ። ግን እንዴት ነው ይሄን ነገር ምለው? አሁን ለወይዘሮ ሰላም እኮ መርዝ ጨምር እየመረትኩ መስጠቱን ብሌን ደርሳበታለች። እንዴት አድርጌ ነው አሁን ይሄን ነገር ማድረግ የምችለው እያለች እየጠየቀች ነበር አቶ በሀይሉን። አቶ በሀይሉም እንግዲህን ይህን ነገር ብሌንን እዚ ቤት ማየት አልፈልግም። እሷን በከባዱ ከሰላም ጋር የሚያጣላትን ነገር ፍጠሪና ከቤት እንድትወጣ አድርጊ ብሎ እየነገራት ነበረ። ምን ላድርግ ምን ላድርግ እያለች ነበር። እሱን አላቅልሽም። ደግሞም ሰላምን የመግደሉን እንትን ቆይ ዘግየት አድርጊው፣ አሁን እንዳታደርጊው። ምክንያቱም ስሙ በሷ አይደለም፣ ቤቱ ቤቱ በሷ እስከምታዞር ድረስ መጠበቅ አለብን ብሎ ነግሯት ትቷት ወጣ። እሷም ይሄንን ለመጠቀም ስትል ብሌን ያው እንደምትከታተላት ስለምታቅ መርዙ ላይ ጨመረችና፣ ብሌንን እየተከታተለቻት ያንን መርስ ለእናቷ አልሰጠቻትም። አስቀምጣ ጥሩ ምግብ አመጣችና እንዳስበዩ ስትላት ለምን? ስትል ቅድምም ቃል የታመመችው ሻውን ቀይሬው ነው መርዝ ትጨምራለች። እኔ ለምን ልገልሽ እንደምፈልግን አላቅም እያለች እየተናገረች ነበር። ብሌን ማለት ነው። ወይዘሮ ሰላምም ለምን እንዴት ልጄ እኔን ትገለኛለች፣ ለምንድን ነው መግደል የፈለገችው ብላ ደንግጣ እየጠየቀቻት ነበር። እንዴት እኔ እናቴ ንገላት አለሁ እኔ እናቴን አሁን አግኝቼ እንዴት ነው ልገላት የምችለው ብላ ሰላምም ቃልም ለሰላም እየጠየቀች ነበር ከዛ በቃሽ ይኸው ይኸው በላሁ። እሷ ጤነኛውን ነው መጀመሪያ ይዛ ይሄደችው። የተመረዘውን ምግብ ግን ኪችን አስቀምጠዋለች። ስትጨምር አይታታለች። ያን እንግዲህ ይኸው ይኸው በላሁት ታዲያ ይታለ የመረዘኝ ይታል የገደለኝ እያለች እያለ በቃ ሁለተኛ ልጅ እንደዚህ እንዳትናገሪያት ብላ ወይዘሮ ሰላምም እየተናገረች ነበረና፣ ይቅርታ እኔ እሱ ላይ ስታረግ አይቻታለሁ፣ እንዴት እንደሆነ ባላውቅም ግን ስጨምር አይቻታለሁኝ እያለች ነበረ። ብሌን ክላሷ ሄዳ እያለቀሰ የነበረ እናቷ ጋር ደውላ እናቴ፣ የሆነ ስህተት ሰርቻለሁ ምን እንደማደርግ ግን አላቅም ስትላት፣ በቃ ተረጋጌ እንዳትጣይ በምንም ጉዳይ ቢሆን እንዳትጣይ ልጄ፣ እሺ፣ ተረጋጌ በቃ ይዞሽ እያለች እያባበለቻት ነበረ። ወይዘሮ ሰላምን ብሌን ጋር ትመጣና ከዚህ በኋላ እቃሽን ሁሉ ነገር አነሳሽና ሂጂ። የሁለት ወር ደሞዝሽን ያወስድሻል አስቀድመች። ከዚህ በኋላ ደሞዝ የለም ብላ ትላታለች። ብሌንዬም እግሯ ላይ ተወርቅና አይ በቃ ይቅርታ እኔ እንቅልፍ መድኃኒት መሆኑን አላውቅም፣ እኔ መርዝ ነው እያደረገች እየመሰለኝ ያለው ከዚህ በኋላ ግን አይለመደኝም በማለት እግሯ ላይ ስትወርቅባት፣ ያው ወይዘሮ ሰላም ነገሮችን ሁሉ ስለምታገናዝብ፣ በዛ ላይ ደግሞ አረብ ሀገርም ሄዳ ብዙ ነገሮች ስላሳለፈች የሰውን ችግር ስለምትረዳ እሺ ብላ ታስቀምጣታለች። ብሌንም ከዛ ቤት እንድትወጣ ስለምትፈልግ ብሌን ከዛ ቤት እንድትወጣ ስለምፈልግ ቃል አስወጣሻት ወይ እናትዬ? ስትላት አይ አላስወጣኋትም፣ እግሬ ላይ ወድቃ እግሬ ላይ ወድቃ ስትለምነኝ በቃ እንድሰራ ከዚህ በኋላ አትናገርሽም በማለት ትነግራታለች። እሺ በቃ ትልና በቃ አቶ ሀይ በሀይሉ አሁን ሲመጣ የምሄድበት ቦታ ላይ ብላ ትወጣለች። ከወጣች በኋላ ብሌንም ትመጣና ቃል እግር ላይ ወርቃ በቃ ይቅርታ፣ ሁለተኛ እንደዚህ አላደርግም፣ ስትል ቤታቸው ያለው የተከራየው ልጅ ይመጣና፣ ምን ሆና ነው እግር ላይ የወደቀችው? ምን ብታጠፋ ነው ወይስ ምን ብታደረግ ነው ብሎ ይጠይቃታል። አይ በቃ እኔና እናቴን የእንቅልፍ መድኃኒት ሰጥታ ከቤት ውስጥ ወርቅ ለመስረቅ ፈልጋ ነበረ። እሱን ደግሞ እኔ አጋለጥኩባት ትላለች። አቤት፣ አቤት ተንኮል፣ አቤት ተንኮል! እንዲሁ የተንኮሉ መዓት ግን ከየት ነው ግን የሚያገኙት? ውይ ቆይ ግን ሰራተኛ እንደዚህ መጠለያ ይሆነበት ለምን? ድሃ በቃ ለምንድነው የማይወደድበት? እኔ የምን በጣም ነው የሚገርመኝ በቃ ሁሉም ፊልሞች ላይ ሳይንዶ ድሃ አይወደድም። ለምን እንደው ግን የሚበልጠው እኮ ድሃ እኮ ነው። ድሃ እኮ ነው ደግሞ ማንነቱ የሚኮራ ማለት ነው ብላ ስትለው ልጁም በማያቀው ነገር ሄዶ አንቺ ሌባ እንዴት እናት እና ልጅ ትገልያለሽ ብሎ እሱም በማያቀው እሷን በማታቀው እሱም በማያቀው ሄዶ ብሌንን ይናገራታል። ብሌን የም ታለቅሳለች ስታለቅስ በቃ ሻያፍ ሌና እንጥጣትላታለች። ስለዚህ እናችን ብዙ ጊዜ ያደንሸታል አንቺን ማስቀደም አለብኝ ብላ ብሌንን ለመግደል ሻው ላይ ብሌን ስኳር ለማንጣት ስትሄድ ሻው ላይ መርዝ ጨምርበታለች። ብሌንም ያንን እንግዲህ ስኳር በማንጣት ገና መንገድ ላይ ናት፣ ስኳሩን በማንጣት ናት። እንዴት አድርገው ይሆን ሻውን ተጠጣው ይሆን? ብሌን ሻውን ተጠጣ ይሆን? እኔ ግን ሻውን መጠጣ አይመስለኝም፣ ምክንያቱም ተጠራጥራታለች። በምንም ጉዳይ ቢሆን አታምናትም። ስለዚህ ራሷን ለማዳን ትሞክራለች ብዬ አስባለሁ። መቼም ያንን ሻይ ትጠጣለች ብዬ አላስብም። አቶ በሀይሉም እንግዲህ ወይዘሮ ሰላም እንድትገደል የፈለገበት ምክንያት አረብ አገር ሄዳ ብዙ ነገር ለፍታ ደክማ ቤት ሁሉ ነገር አፍርታ ስለመጣች በመጀመሪያ ልጇን ሊገልባት ሲል እንድትገደልም ልኮ ነበረ። ነገር ግን ያው ልጁ ገድያት አለው ሲል ግን እሷ በራሷን አድና ነበር እና አልሞተችም ስትመጣም የመጣች ቀን ግን በጣም ነበር የደነግጠው። እንዴት እንዴት ብሎ በራሱ ጊዜ በጣም እንትን ብሎ ነበር። እንዴት አንቺ ሞተሻል አልተባለም አልነበር እንደ እያለች አዎ ብሌን ነኝ እያለች እሷም እየተናገረች ነበረ። ለምንድን ነው ግን እንደዚህ ሁሉ የሚያደርገው? ብሌንም እንግዲህም ቃልን ልክ ለመከታተል የተነሳችበት የምታደርገውን ነገር እያየቻት ስለሆነ አንዱን በአንዱን ለምንድን ነው ልገላት የፈለጋቸው በማለት ነው። ቃልን እየተከታተለ ቻት ያለው ማለት ነው። ይህም ሆኖ ግን ቃልንና ብሌንንና ወይዘሮ ሰላምን እናትና ልጅ እንዳይሆኑ በማድረግ እስካሁን ድረስ እየከለከሏቸው ነበረ እና ውድ ቤተሰቦች ይሄን ይመስላል ማለት ነው አደራ የምር አደራ፣ የእውነትም አደራ። አደራ ከባድ ነገር ነው። እንደ ቀላል ነገር የሚታይ ነገር አይደለም። አደራ ከምንም ከምንም ከምንም በላይ ይከብዳል። የምር የሰው ልጅ አደራ ሰጥቷችሁ ለምን አምሳ ሳንቲም ድንቡሏት ሆንም ይከብዳል። እንግዲህን ወይዘሮ ሰላም ለ አቶ በሀይሉ አደራ ነበር ልጇን የሰጠችው። እሱ ግን መንገድ ላይ አወጥቶ ስንት ሲያሰቃያት የኖረ ሰውዬ ነበር። ይህም ሲያን ሰው ደግሞ ልጇን እንዳታገኝ ብሎ ይው ልጇን ከልጇ ጋር እንዳይገናኙ አረብ ሀገር ሄዳ ለፍታ ያመጣችውን ገንዘብ እሱ መውሰር ስለፈለገ ልጅና ናት እንዳይገናኙ አድርጎ ልጇ ያልሆነችውን ሴት ነው ያቀረበላት ያለው ማለት ነው። ውዶቼ ስለነበረን ቆይታ ከልብ አመሰግናለሁ። ስለምታበረታቱኝ ከልብ ከልብ ነው የማመሰግነው። በቀጣይ ባዲስ ሚዲያ ውስጥ ከምንገናኝ አሰላሙ አለይኩም ወረሕመቱላሂ ወበረካቱ።